በእምነቴ ምክንያት ለ32 ወራት በኮንቴነር ውስጥ ታስሬ ተሰቃይቻለሁ። ዛሬ እርሶ ፊት የቀረብኩበት ምክንያት አሁንም ድረስ የኦርቶዶክስ ፓትርያርክ አቡነ አንቶኒዮስን ጨምሮ ሁሉም የኛ ፓስተሮች በኤርትራ እስር ቤቶች በመሰቃየት ላይ ናቸው። ስለዚህ ድምፅ ለሌላቸው ድምፅ ለመሆን ነው። በኤርትራ ምድር ስለ ወንጌልና ስለ ኢየሱስ ክርስቶስ ምስክር ከፍተኛ መከራ ተቀብላ። ትሞታለች አትተርፍም፣ ብለው በለቀቋት ጊዜ ጌታ እንዴት እንዳዳናት የሰጠችውን ምስክርነት እንዲህ አሳምረን አቅርበንላቸዋል። ይህን ድንቅ ምስክርነት እስከ መጨረሻው ይከታተሉት። ላይክ እና ሼር ካደረጋችሁ በኋላ ወንጌል ያሸንፋል በማለት ኮሜንት አድርጉ። ሄለን ብርሃነ እባላለሁ። ተወልጄ ያደግኩት በኤርትራ ዋና ከተማ አስመራ ውስጥ ነው። ገና በልጅነቴ ወላጅ እናቴና አባቴ እንዲሁም ታናሽ እህቴ የሀገሪቱን ፕሬዚደንት ተቃውማቸዋል ተብለው ታስረው ስለነበረ ከአያቴ ጋር ነበር ያደግኩት። አያቴ ደግሞ እሁድ እሁድ ሁልጊዜ ቤተ ክርስቲያን ተወስደኝ ነበር። እስከ ዛሬ የሚደንቀኝ ነገር ቢኖር በዚያ በለጋነት ዕድሜ እንኳ አያቴን ወላጆቼና እህቴ እንዲፈቱ እንጸልይ እያልኳት ከአያቴ ጋር ሁልጊዜ እንጸልይ ነበር። እሁድ እሁድ ሁሌም ቤተ ክርስቲያን አልቀርም። መጽሐፍ ቅዱስም በየቀኑ ነበር የማነበው። መንፈስ ቅዱስ ከብላቴናነቴ ጀምሮ ይመራኝ እንደነበር አምናለሁ ዕድሜዬ 17 ዓመት አካባቢ ሲሆነኝ በኢትዮጵያና በኤርትራ ድንበር አካባቢ ሳይቀር በየመንገዱ ወንጌል መስበክ ጀመርኩ የመዝሙር ሲዲዎችም ነበሩኝ በአንድ መንፈሳዊ ፊልም ላይም ተሳትፌያለሁ ለምን እንደሆነ ባላውቅም አብዛኛው የኤርትራ ሕዝብ ክርስቲያን ቢሆንም እኔ ወንጌል በምሰብክበት ጊዜ ሁሉ ይቃወሙኝ ነበር በተለይ የመንግሥት ወታደሮች በየጊዜው እየያዙ ያስሩኝ ነበር እጅግ ብዙ ጊዜ ታስሬ ተፈትቻለሁ ለመጨረሻ ጊዜ የታሰርኩት ግን ለሁለት ዓመት ከስድስት ወራት ሙሉ በመርከብ ዕቃ የሚጫንበት የብረት ኮንቴይነር ውስጥ የታሰርኩበት ጊዜ ነው። በአንድ ኮንቴይነር ውስጥ እስከ ሃያ ሰው ያህል ድረስ ነበር በአንድ ላይ አጭቀው የሚያስሩን። ለመተኛት ይቅርና ለመተንፈስ እንኳ ጭንቅ ነበር። ቀን ቀን የኤርትራ በረሃ ሙቀት፣ ሌሊት ሌሊት ደግሞ ቅዝቃዜው ቁምስቅላችንን ነበር የሚያሳየን። ይህ ብቻ ሳይሆን ወታደሮቹ በየቀኑ ከፍተኛ ድብደባና ሥቃይ ያደርሱብን ነበር። ያደርሱብኝ የነበረውን ድብደባ ለመግለጽ ቃላት ያጥረኛል። ድብደባ፣ ግርፊያ፣ ስቃይ በየቀኑ ያደርሱብኝ ነበር። የነበረውን ሁኔታ ምድራዊ ሰው ሠራሽ ሲኦል ብዬ ነው ልገልጸው የምችለው። መክተፊያ ላይ አትክልት በቢላዋ የሚጨፈጭፉ ያህል እንኳን ሳይሰማቸው ሲገርፉን፣ ቅንጣት ታክል ርህራህ የላቸውም። እንደ ኢትዮጵያውያን አቆጣጠር በ1994 ዓ ም የኤርትራ መንግሥት በአገሪቱ ውስጥ ያሉ ወንጌላውያን አብያተ ክርስቲያናት በሙሉ እንዲዘጉ ትእዛዝ ያስተላለፈበት ጊዜ ነበር። ቸርቾች ሁሉ ተዘጉ። ስለዚህ በድብቅ እየተሰባሰብን ነበር ጌታን የምናመልከው። እኔ ደግሞ በዝማሬ ማገለግል ስለነበር ክርስቲያኖች በየቤታቸው ጌታን እንዲያመልኩበት መዝሙር በሲዲ አሰርቼ በድብቅ አሰራጨው። ያ ደግሞ መንግስትን አስቆጣው። እኔ የሬማ ቸርች አባል ነበርኩ። ሬማ ቸርች በአስመራ ካሉ ወንጌላውያን አብያተ ክርስቲያናት ሁሉ ትልቁ ነበር እና በዛን ወቅት አንድ ቀን ከሃያ የማይበልጡ ወጣቶችን ሰብስቤ መጽሐፍ ቅዱስ በማስተማር ላይ ሳለሁ በርካታ የመንግሥት ወታደሮች ወዳለንበት ስፍራ ድንገት መጡ። የጠጡት የአልኮል መጠጥ ሽታ አካባቢውን በአንዴ አወከው። ልክ እንደ መጡ አንዳች ቃል ሳይናገሩ በያዙት ቆመጥ በሙሉ ኃይላቸው ይደበድቡን ጀመር። አንድ ላይ ሰብስበውም ወደ ፖሊስ ጣቢያ ወሰዱን። እዚያ ካደርን በኋላ በማግስቱ ወህኒ ቤት አስገቡን። ወህኒ ቤትም ጥቂት ሳምንታት ካሳለፍን በኋላ ከወህኒ ቤት አወጡንና ኮንቴነር ውስጥ አጎሩን። ኮንቴነሩ በመርከብ እቃዎችን ለማጓጓዝ የሚያገለግለው ኮንቴነር ነበር። ከሌሎች አካባቢዎችም ወንጌልን በመቀበላቸውና በመስበካቸው ምክንያት ታስረው የመጡ በርካቶች ነበሩ። ኮንቴይነሮቹ እጅግ ያረጁና የቆሸሹ እንዲሁም በቅማልና በሌሎች ተባዮች የተሞሉ ነበሩ። ተባዮቹ ደማችንን በየቀኑ ይመጡናል። በዚያ ላይ የሚደርስብን ድብደባ በየቀኑ እየከፋ በመምጣቱ እንቅልፍ መተኛት የሚባል ነገር አይታሰብም። ጠዋት ጠዋት ከኮንቴነሮቹ ስንወጣ ሰውነታችን ሁሉ ከተባዮቹ ንክሻ የተነሳ አባብጦና ቀልቶ እናገኘዋለን። የሚሰጡን ምግብ የደረቀና በአብዛኛው የማይበላ የተበላሸ ነበር። መጸዳጃ ቤት የሚባል ነገር በአካባቢውም የለም። በአንድ ኮንቴነር ውስጥ ለታጨቅነው ነው በርካታ ሰዎች የሚሰጡን አንድ ባልዲ ነበር። ሁላችንም እዛ ነበር የምንጸዳደው። በመጥፎ ጠረን ታፍነን እናድራለን። ከዚህ ሁሉ ስቃይ ለመገላገል የፈለገ ማንኛውም ሰው አንዲት ቀላል ነገር ብቻ ማድረግ እንደሚጠበቅበት ነግረውናል። ኢየሱስን ክጃለሁ ብሎ መፈረም ብቻ ነው። ይህን ያደረገ ያለምንም ምንም ቅድመ ሁኔታ ነጻ ይወጣል። እኔ ግን ጌታን እንድክድ በተደጋጋሚ ቢጠይቁኝም ጌታዬን አልክድም ብዬ በእምነቴ በመጽናቴ ከአንዲት የአእምሮ ህመም ካለባት ሴት ጋር በአንድ ኮንቴነር ውስጥ አስገቡኝ። ይህች ምስኪን እህት የታዘዘላትን መድኃኒት እንዳትወስድ ስለከለከሏት እንቅልፍ አትተኛም። በኮንቴነር ውስጥ ትዘላለች፣ ያለማቋረጥ በኃይል ትጮኻለች። ቁጭ ካለችም ጭንቅላቷን ከኮንቴነሩ ብረት ጋር በማጋጨት ታንኳኳለች። ይህን ቀንና ሌሊት ያለማቋረጥ ስለምታደርግ እንቅልፍ የሚባል ነገር አልተኛም ነበር። ድንገት ብድግትልና ትደበድበኛለች ፀጉሬን ይዛ ታጋጨኛለች። ቀጥላ ምን እንደምታደርግ ማወቅ ስለማልችል፣ በጣም ኃይለኛ ስለሆነች፣ ራሴን ለመጠበቅ ምንም ያህል በድካም ብዝልም ነቅቼ ሳልተኛ ነበር። እንከሌት የምጠብቃት የሚያመጡልኝን ምግብ እንኳ ከነሳህኑ ከእጄ ላይ መታ ትደፋብኝ ነበር። በዚህ ምክንያት ለረጅም ጊዜ ምግብ ባለመብላቴ የሰውነቴ ክብደት በከፍተኛ ሁኔታ ቀነሰ። አንድ ዓመት ሊሞላው ጥቂት የቀረው ያህል ጊዜ አብሬ ታሰርኩ። በዚያ ሁሉ ጊዜ ቀንም ማታ መጸልይ ነበር። በብዙ መከራ ውስጥ ባልፍም እንኳ ልቤ በጌታ ላይ ያለው እምነት ጽኑ ስለነበረ ከፊቴ ላይ ሁሌም ፈገግታ አይጠፋም ነበር። ይህ ደግሞ ወታደሮቹን ይበልጥ ያናደዳቸው ስለነበረ የበለጠ ያሰቃዩኝ ነበር። ለመጨረሻ ጊዜ ያሰቃዩኝ ግን በእስር ቤት ውስጥ ሆኜ ለሌሎች በጌታ ለዳኑ ወንድሞችና እህቶች የጻፍኩላቸው የማጽናኛ ደብዳቤ በአንድ ሰው እጅ ተገኝቶ እኔ እንደ ጻፍኩት በታወቀ ጊዜ ነበር። ከዚያች ኮንቴይነር ውስጥ ብቻ አምስት ደብዳቤዎችን በሌላ አካባቢ በእስር ቤቶች ውስጥ ላሉ በጌታ አምኖ ለዳኑ ክርስቲያኖች ጽፌ የላቸዋለሁ። ያንን የመጨረሻውን ደብዳቤ የላኩት ግን ከዚህ ቀደም የወኒ ቤት ፖሊስ ወይም ጠባቂ የነበረና በሱዳን በኩል ከኤርትራ ወጥቶ ሊያመልጥ ሲል በተያዘ አንድ ወንድም በኩል ነበር። ደብዳቤውን እኔ እንደጻፍኩት ከደረሱበት በኋላ እነዚህን የመጽሐፍ ቅዱስ ጥቅሶች በደብዳቤሽ ውስጥ ያካተትሽው ከመጽሐፍ ቅዱስ እያነበብሽ መሆን አለበት፣ ስለዚህ የደበቅሽው መጽሐፍ ቅዱስ አምጪ አሉኝ። እኔ ግን መጽሐፍ ቅዱስ የለኝም፣ ጥቅሶቹን የጻፍኳቸው በአምሮይ ስለማስታውሳቸው ነው አልኳቸው። ቁጣቸው ነደደና፣ እሺ በአምሮሽ ከሆነ ያሽው እሱንም እናጠፈዋለን አሉኝና በመሬት ላይ አስቀምጠው ጭንቅላቴን በእጃቸው በከስክሳቸው ባገኙት ነገር ሁሉ ይቀጠቅጡኝ ጀመር። ሌሎች በአካባቢው የነበሩ እስረኞች ሰቅጥጧቸው አዝነውልኝ ይጮሁ ነበር። ጭንቅላቴ ላይ ከፍተኛ ጉዳት አደረሱብኝ። የዛን ቀን ማታ በኃይለኛ ራስ ምታትና ሕመም ስሰቃይ አደርኩ። በዚህ ቢበቃ ጥሩ ነበር። በማግስቱ ጠዋት አንደኛው የወህኒ ቤት ጠባቂ እየተቆጣ መጣና ለብቻዬ ጎትቶ ከኮንቴነሩ ውስጥ አወጣኝ። እስኪ ደክሞ ድረስ ደበደበኝና ለአምስት ደቂቃ ያህል አረፍ እያለ በተደጋጋሚ ያሰቃየኝ። በዚህ ሁሉ ጊዜ ጌታን እንድክድና ክጃለሁ ብዬ እንድፈርም ይጠይቀኝ ነበር። እኔ ግን በፍጹም አልክድም አልኩት። ቀጠለና ያንን ደብዳቤ የጻፍሽው በዚህ እጅሽ ነው አይደል አለና፣ አሁን ደግሞ እጄና ጣቶቼ ላይ በተለያዩ መሳሪያዎች ጉዳት ያደርስብኝ ጀመር። ይህን ሲያደርግ በኃይል ይጮህ ነበር። እኔ ግን መልስ ከመስጠት ተቆጥቤ ዝም አልኩት። ለረጅም ሰዓት ቢደበድበኝም ፍንክች አላልኩት። እሱ ግን እኔን ከመደብደቡ ብዛት የተነሳ ደክሞት ነበር። ሌሎች ጠባቂዎችን ጠራና ከፊቴ ያውጣትና ወደዛ ወሰዱልኝ ብሎ አምባረቀባቸው። እኔ ተዝለፍልፌ እግሮቼም ተጎድተው ስለነበረ መራመድ አልችልም ነበር። ስለዚህ መሬት ለመሬት እየጎተቱ ወደዚያችው ኮንቴነር ውስጥ አስገብተውኝ እጆቼን በካቴና ለማሰር ሞከሩ። እጆቼ ግን በጣም አባብጠው ስለነበረ ካቴና ውስጥ ሊገቡ አልቻሉም። እግሮቼም ከዚያ ጊዜ ጀምሮ ለበርካታ ዓመታት መራመድ አልቻሉም። ዴንማርክ ሀገር ከመጣው በኋላ ነበር የዳንኩትና እንደገና መራመድ የጀመርኩት። በዚያች አሰቃቂ የኮንቴነር እስር ቤት ውስጥ ብቻ ለሁለት ዓመት ከስድስት ወራት ነበር የታሰርኩት። በመከራዬ ሁሉ ውስጥ ሳልፍ ፍጹም ሰላምና ደስታ ይሰማኝ ነበር። የእግዚአብሔር ጥበቃ ከኔ ጋር እንደሆነ ይታወቀኛል። የቅዱሳን ወንድሞቼና እህቶቼ ጸሎት በመንፈስ ቅዱስ አማካኝነት እንዳበረታኝ ያምናለሁ። ኢየሱስ ክርስቶስ በመስቀል ላይ ተንጠልጥሎ ሳለ የሚሰቅሉትን ሰዎች የሚያደርጉትን አውቁምና አባቶ ይቅር በላቸው እንዳለው እኔንም የጎዱኝ ሰዎች የሚያደርጉትን ቢያውቁ ኖሮ ያንን ሁሉ አድርጉብኝም ነበር ብዬ አምናለሁ። ፕሬዚደንት ኢሳይያስ አፈወርቂን ጨምሮ የጐዱኙን ሰዎች ሁሉ ይቅር ብያቸዋለሁ። አገሬንና ሕዝቤን እወዳለሁ ጸሎቴ ሁሉ አንድ ቀን ፕሬዝዳንት ኢሳይያስ ከዚህ ክፉ ስራው ተመልሶ በብዙ መቶዎች የሚቆጠሩ በየእስር ቤቱ ያሉ ሁሉም ክርስቲያኖች ነጻ ያወጣሉ ብዬ አምናለሁ። ኢየሱስ ክርስቶስ ሰዎችን ሁሉ የሚወድ መልካም አምላክ ነው እርሱን የሚያምኑና የሚከተሉትም መልካም ሰዎችና ዜጎች ናቸው ነገር ግን በኤርትራ ብቻ ሳይሆን በመላው ዓለም ክርስቲያኖች ለምን እንደሚጠሉና እንደሚታሰሩ አይገባኝም መንፈሳዊ ጦርነት እንደሆነ ግን አውቃለሁ የሚገርመው ነገር የደረሰብኝን መከራ የሰሙ በጣም ብዙዎች ጌታን ተቀብለው ድነዋል። እኔም ጌታ በመከራዬ ውስጥ በማለፌ የበለጠ ጠንካራ ክርስቲያን እንደሆን አድርጎኛል። ከኤርትራ የወጣሁበት መንገድ በራሱ የእግዚአብሔር ማዳን የተገለጠበት ተአምር ነው። የእስር ቤቱ ጠባቂዎች እስረኞች እዛው እስር ቤት ውስጥ እንዲሞቱ አይፈልጉም። እንደማይተርፉ ወይም ከዚህ በኋላ ጉዳት እንደማያመጡ ሲያረጋግጡ ይለቋቸዋል። እንግዲህ እኔን መራመድ ስለማልችል ከደረሱብኝ ድብደባዎችና ቁም ስቅሎች የተነሳ በጣም ተዳክሜ ሰውነቴ መንምኖ ስለነበር እዛው እስር ቤት ውስጥ እንዳልሞትባቸው ሲሉ ብቻ ለቀቁኝ። ጌታ ግን ይህን ምስክርነት እንድሰጣችሁ እስከ ዛሬ አኖረኝ። በወቅቱ ፓስፖርት ስለነበረኝ በኢሚግሬሽን ውስጥ የሚሰሩ አንዳንድ ሰዎችን ወደ ሱዳን ሄጄ እንድታከም እንዲተባበሩኝ ጠየኳቸው። ሂደቱ ቀላል አልነበረም። ለእግዚአብሔር ግን የሚሳነው ነገር የለምና የሱዳን መንግስት ቪዛ ሰጥቶኝ በዚያ ምክንያት ከኤርትራ ወጥቼ በአሁኑ ወቅት በዴንማርክ እኖራለሁ። ነገር ግን በኤርትራውያን ክርስቲያኖች ላይ እየደረሰ ያለውን ግፍ በመላው ዓለም እየዞርኩ መፍትሔ እንዲያገኙ እጮህላቸዋለሁ። ፕሬዝዳንት ዶናልድ ትራምፕ ጋር በዋይት ሃውስ ተገኝቼ ሳደርግ ያያችሁትም ይህንኑ ነው። መጽሐፍ ቅዱስ በዕብራውያን ምዕራፍ 13 ቁጥር 3 ላይ ከእነርሱ ጋር እንደታሰረ ሆናችሁ እስረኞችን አስቡ፣ የተጨነቁትንም ራሳችሁ ደግሞ በሥጋ እንዳለ ሆናችሁ አስቡ ይላልና የክርስቶስ አካል እንደመሆናችን በመላው ዓለም ያላችሁ ክርስቲያኖች የአንድ አባት ልጆች ነንና አንድ ቤተሰብ ነንና እባካችሁ በኤርትራ መከራ እየተቀበሉ ላሉ ክርስቲያኖች አጥብቃችሁ ጸልዩላቸው። ለኤርትራ መንግስትም በተለይ ለፕሬዝደንት ኢሳያስ አፈወርቂ አጥብቃችሁ ጸልዩለት። በኮሚኒዝም አመለካከት ሰይጣን አይኖቹን አሳውሮት ክርስቲያኖችን እያሳደደ ይገኛል። የኦርቶዶክሱ ፓትርያርክ አቡነ አንቶኒዮስ እንኳን መንግስትን በመቃወማቸው ምክንያት በቤታቸው በቁም ስር ቆይተው እንደ ኢትዮጵያውያን አቆጣጠር በ2014 ዓ.ም ነው ሕይወታቸው ያለፈው። እኔ ግን በቅርብ ጊዜ ውስጥ በአስመራ ጎዳናዎች ላይ ድምጻችንን ከፍ አድርገን የምንዘምርበት የነጻነትና የመንፈስ ቅዱስ የሪቫይቫል ጊዜ እንደሚመጣ ጽኑ እምነት አለኝ።